አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስማምነን ምስራቃዊ እውነተኛ ፀሐይ መውጫ አምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገር ሐዘን የሚናገር በተባረከች ቅድስት ዕለተ ቀዳሜት የሚነበብ ላሐ ማርያም ነው። በሁለት ወገን ድንግል የሆነች የንጽሕት ቅዱስ ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረዲቷ የከበረ በረከት ጸሎቷና የተወደደ ልጇ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሕረቱ ከሁላችን ከሕዝበ ክርስቲያን ይህን ድምፅ ከምሰሙት ጋር ለዘላለም ጸንቶ ይኑር፣ አሜን። ዳግመኛ ጌታችን ኢየሱስ ክርስቶስ በትንሣኤው ጊዜ በመቃብሩ አጠገብ ቆሞ ስታለቅስ ተገለጠላት። ርሪት እናቱ እናት የድንግል ማርያም ሆይ ለዓለም ያደረግኩትን ማለኔን ይ አሁንም በፍስሐ ህይወት ደስ አሰኝሻለሁ እናቴ ሆይ ትንሣኤና ህይወት እኔ ነኝ። በቢታንያም አላዘርን ከሞት ያስነሳሁት ልጅሽ እንደሆንክ ታውቂ ዘንድ አይዞሽ፣ ፊቴን ተመልከቺ። በቀራኔው ዓለት ላይ ደሜ የፈሰሰው ልጅሽ ኢየሱስ ክርስቶስ እኔ ነኝ። ካዘንሽ የማረጋጋሽ ልጅሽ ኢየሱስ ክርስቶስ እኔ ነኝ። ስለኔ እንባሽን እያፈሰስ ያለቀሽው ነው። ሕያው ነኝና ከሞት የተነሳው ልጅሽ ኢየሱስ ክርስቶስ እኔ ነኝ። ስለርሱ የምታረቅሽለት በመነሳት የምንሆ ከሁሉ አስቀድሞ ደስ ያሰኘውሽ ልጅሽ ኢየሱስ ክርስቶስ ነኝ ነኝ። እናቴ ሆይ ማንም ማን ስጋዬን አልነካም፣ በራሴ ስልጣን ባባቴ ፍቃድ ተነሳሁ እንጂ። እናቴ ሆይ ዛሬ በዚች መቃብሬ ስፍራ አይተሽኝ ትረጋጊዘን ደስ ይበል ይልሽ ዘንድ ወዳንቺ የመጣሁ አላት። በኃጢአት ተይዤ ተይዘው የወደቁትንም ከሲወል ውስጥ አውጥቼ አዳንኳቸው። ድንግልም ይህንን ጊዜ በስጋ በሰማች በነፍስም የሚያረጋጋ ፍጹም የደስታ መንፈስ ተመልታ ከለቅሶና ከሐዘን የተነሳ ተጽናናች። የተከዘ ያዘነ አንገቷንም ቀና ያደር አድርጋ ልጇ ወዳጇ በመለኮታዊ ክብሩ ባይኖቿ አየችው። ጌታዬ ልጄ ተነሳህን ብላ ታክፎ ዘንድ ራሷን ዝቅ አደረገች። ጌታችንም ሞትን ድላ አድርጌ በመነሳቴ ላንቺ ታላቅ ደስታን አደረግኩልሽ። ደግሞ በኤዶም ገነት በአባቴ ፊት የማቀርበውን ከሲኦል የማረኳቸውን ነፍሳት ተመልከቻ አላት። ነፄት ቅድስት ድንግልም በልጇ ወዳጇ ዙሪያ ከሲኦል የማረቀቻቸውን እኒ ነጭ መጎናጸፊያ የግምጃ የለበሱ የምርኮ ነፍሳትን ፈጽማ አይታ ከደስታ የተነስታ ተደነቀች። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ፈጥነሽ ሄደሽ ለወንድሞቼ አንቺ ከሙታን ተለይቼ መነሳቴ እንዳየሽ የደስታ ብስራት ነገራቸው። እናቴ ሆይ፣ ማህበራ ይሁድና ጲላጦስ እኔን ሙታንን የሚያስነሳቸው ለዕውራን ብርሃን፣ ላንካሶች ፈጥኖ መራመድን የሚሰጣቸው እርሱ እንደምን ሆኖ ይሆን ብለው ሊያዩ ወደዚህ መቃብር ስፍራ ይመጣሉና ከመቃብሩ ቀኝ ቆመሽ እንዳያገኙሽ ፈጥነሽ ተመለሽ አላት። የተወደደ ልጇ ጌታችን ኢየሱስ ክርስቶስ ርሂትናቱን ንጽሕት ቅድስት ድንግል እመቤታችን ማርያም እንዲህ ነግሯት ከሷ ተሰወረ። እመቤታችን ወደ ሐዋራት ቅዱሳን አንስተ ዘንድ ሄዳ ልጄ ወዳጄ ወደ ኢየሩሳሌም እቀድማችኋለሁ፣ በዚያ መባረካችኋለሁ ዘንድ ታዩኛላችሁ ብሏችኋል ብላ ከሙታን ተለይቶ እንደተነሳ አበሰረቻቸው። እነሱም የሆነውን ሊያዩ ወደ መቃብር ገሰገሱ። ጌታችን ኢየሱስ ክርስቶስም እንደተነሳው በመላለም በየሀገሩ ነው ተሰማ። ሊቃነ ካህናትና አይሁድ ግን ወደ ጲላጦስ እንዳላወቁ መስለው ሄደው ገዢውን ሹም እንሆ ሆይ፣ እነሆ ሌላ ጥፋት በመቃብሩ ዛሬ ተፈጽሟል። እስኪ አንዱን ሌላውን ሳይጠይቅ፣ ከኛም መሃል ማንም ወደ መቃብሩ ሳይሄድ ልከ ወታደሮችን ጠርተ እያንዳንዳቸውን ኢ ብቻህን መርምራቸው አሉት። ንጉሥ ጲላጦስ እኔ ራሴ እርሱ ኢየሱስ ክርስቶስ ከሙታን ተለይቶ እንደተነሳ ተነሳ ሰምቻለሁ። በህልሜ ባየሁት በዚሁ በነገር ነገርም ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱ እኔ አምናለሁ። በዚች ሌሊት በአልጋዬ ላይ ተኝቼ ሳለ እርሱ ስለ እርሱ እጄንም በላዩ ስላሳለፍኩት ዕፀ መስቀል ላይ በሞተ ጊዜ ሳለ በምድር በሰማይ በተገለጠው ታምር ሁሉ በእውነት ይህ እግዚአብሔር ልጅ እንደሆነ እያሰብ እጅግ ተጨንቄ ሳለው እንዳየውት ስናገር እንደማሏሽ በነቢዩ ሙሴ ሕግ እምላለሁ። ባጠገቤ ቆሜ ቆሙ አይቼዋለሁ። ፀዳሉ በምድር ላይ ከአለ ፀዳል ይበልጣል፣ ከፀሐይ ብርሃን ይልቅ እጅግ የሚያበራ ብርሃንም ከማይበራ አይሁድ በቀር ለሁሉ የበራ ነበር። ጲላጦስ ኢየሱስ ክርስቶስን ስላስገረፉት ለምን ታለቅሳለህን? ተፈጸመው ስለ እርሱ የተጻፈው ሁሉ ነውና ነገር ግን ወደ እኔ ተመለስ፣ እኔ ይቅርልሃለሁ። እኔ በፀመስቀል ላይ በፈቃዴ የተሰቀልኩ ኢየሱስ ክርስቶስ ነኝ። ከሙታን እኔ ከሙታን የተነሳው ኢየሱስ ክርስቶስ ነኝ። ዛሬ የምታዩን ትንሳኤ ብርሃን፣ ዓለም ሁሉ በደስታ የሞላ ብርሃን እኔ ነኝ። ጲላጦስ ሆይ ከብርሃን ጸዳል በሚበልጥና በምድር ላይ ከሚንቦገቦግ ብርሃን ምልክት ከሙታን ተለይቼ እንደተነሳው ልብ ብላ አስተውል። ፈጥነህ ወደ መቃብር ስፍራ ሂድ። መገነዙንም መላእክት ሲጠብቁት ታገኛለህ። ዝቅ ብለ ስገድላቸው። ስለኔ ትንሣኤ ተጋደል። ዛሬ በመቃብር አዘን በመቃብር ዘንድ አንካሳ ሲረቱ፣ ውራን ሲያዩ ሙታን ሲነሱ ታላቅ ድንቅ ድንቅ ታምራትን ታያለ። በብርሃን ትንሣኤ ትመላ ዘንድ ጽና። አይሁድ ትንሣኤን ይክዱታልና ጲላጦስም ይህንን ነገር ለሊቀ ካህናት ለአይሁድ በቤቱ ታዛ ስር ሲነግራቸው ድምፃቸውን ከፍ አድርገው ጌታችን መስፍን ሆይ ይህንስ ነገር ለህዝቡ ተነግራቸው ዘንድ የሚገባ ነገር አይደለም። ይህ ህልም ራእይ ከንቱ ቅሸት ነውና ህግማ ሁሉን ነገር በሁለት ወይም በሶስት ምክር ይጸናል ይልናል። ስለ ሶስት ምክሮች ፈንታ እንሆ መቃብሩን የሚጠብቁ አራት ወታደሮች አሉ አሉ። እነሱም ክርስቶስ ከሙታን ተለይቶ እንደተነሳ ከነገሩ ነገራቸው፣ እውነት ይሆናል ካልነገሩ ግን ራይ ህልሞች ለኛ ለኛ ምንም ምንም አይጠቅምም አሉት። ጲላጦስም ንጉስ ጲላጦስም አራቱ ወታደሮች ጠርቶ ዛሬ በመቃብር ውስጥ የሆነውን ምንድን ነው? እነርሱ በከፈቱ ምክር ተባበሩ እንደተሰረቀ ዋሽተው ተናገሩ። ጲላጦስ እያንዳንዳቸውን እየብቻቸውን በልዩ ስፍራ እንዲለዩቸው አዘዘ። የመጀመሪያውን አስቀርቦ እውነቱን ንገረን የጌታ ኢየሱስ ክርስቶስ ሥጋ የወሰደው ማነው አለ። እርሱም ጴጥሮስና ዮሐንስ ስጋውን አውጥተው ወሰዱት አለ። ከዚህ በኋላ እርሱ አስወጥቶ ሌላውን አስጠርቶ አንተ ከእውነት በቀር ሐሰት እንደማትናገር አውቃለሁ፣ የጌታችን ኢየሱስ ክርስቶስ ስጋ ከሐዋርያት ማን ወሰደው አለ። አስራ ሁለቱ ሐዋርያት ከሌሎች ደቀ መዛሙርት ጋር መጥተው በድብቅ ወሰዱት አለ። ያረቆት ዘንድ አዘዘው። ሶስተኛውንም አመጣው። እርሱም ከእኔ ይልቅ የአንተ ምስክርነት ይቀበላለሁና የኢየሱስ ክርስቶስን ስጋ ከመቃብር የወሰደው ማን ነው? አለው። ዮሴፍና ኒቆዲሞስ ከቤተሰቦቹ ሁሉ ጋር በሌሊት መጥተው ድንጋዩን በቀስታ አንስተው ወሰዱ አሏቸው። አራቱን ጠርቶ ከነርሱ ይልቅ አንተ ትበልጣለህ። የጌታችን የኢየሱስ ክርስቶስን መቃብር ስጋ ከመቃብር የወሰደው ማን የሆነውን ንገረኝ ስትጠብቅ ሳለ ማን ወሰደው? አለው። ጌታ ሆይ እኛ እንቀላፍተን ሳለ ይወሰደውን አላወቅንም አለው በውሃ ጉድጓድ ፈልገን አላገኘንም እነርሱ አይሁድ በመፍራት ይህንን ሲያደርጉ ተሸሽገናል አሉት። ጲላጦስ ለአይሁድና ለመቶ አለቃው ይህንን ይሻላል አላቸው። ነገራቸውን የተለያየ ምስክርነታቸው እንዲሐሰት ነው። ያን ጊዜ ጲላጦስ ወደ መቃብር እስኪደርሱ ድረስ እና ወታደሮች ይጠብቋቸው ዘንድ በቁጣ አዝዞ ከአይሁድ ታላላቅና ከመቶ አለቃው ከጠሮኞች ከሊቃ ካህናት ጋር ወደ መቃብር ስፍራ ሄዱ። ስጋው የተገነዘበት መግነዙ ተጠቅሎ አገኙት። ጲላጦስም እናንተ ሕይወታችሁ የምትጥሉ ስሙ የጌታችን ኢየሱስ ክርስቶስ ስጋ በወሰዱት ጊዜ ከእርሱ ጋር መግነዙን ስለምን አልወሰዱትም? አላቸው። እነርሱም ንጉስ ሆይ ይህ መግነዝ ሌላ ነው የእርሱ አይደለም እንጂ አሉት። ያን ጊዜ ንጉስ ጲላጦስ ጌታችን ኢየሱስ ክርስቶስ በመቃብሩ ታላላቅ ታምራት እንደሚገለጥ የነገረውን አሰበ። መግነዙን ይዞ አቅፎ በላያቸው አለቀሰ። ጌታችን መድኃኒታችን ኢየሱስ ክርስቶስም እንደተገነዘበት እያሰበ ከደስታ ብዛት የተነሳ ሳማቸው። ከመቃብሩ ደጃፍ ቆሞ ወደ መቶ አለቃው ተመለከተ። በጦርነቱ ጊዜ ውስጥ ዓይኑ ተጎድቶ አንድ ዓይኑ እውር ሆኖ ምንም ምንም ማየት ሳይችል ብዙ ዓመታት ይኖር ነበር። ንጉስ ጲላጦስም እኔ ይህ መግነዝ ለዓይኑ ብርሃን እንደሚሰጥ አምናለሁ ብሎ በልቡ አሰበ። መግነዙ ወደ መቶ አለቃው አቅርቦ እንደመሆን ይህ መግነስ መልካም መዓዛ እንዴት እንደሚሸጥ አትመለከተምን? ሽታው እንደተጠቀለለ የነገስታት ልብስ እንጂ እንደ ሙታን ሽታ አይደለም። አይሁድም ጲላጦስን ዮሴፍ በመግነዙ ላይ ብዙ ሽቶና እጣን በላዩ አድርጎ በከርቤና በሽቶ እንደገነዘው ራሱ ስህ ታውቃለ። የመዓዛው ሽቶ በዚህ ምክንያት ነው። ጲላጦስም ሽቶውን በመግነዙ ላይ ካደረጉ መቃብሩ ታዲያ የመዓዛው ሽታ የሚመስል ሽቶ በላዩ እንደተደረገበት ለምን ሆነ አላቸው። አይሁድም መዓዛው በሚያመጡ በኒነፍሳት እየመጣ የምታሸት ይህን ማዛኮ የአትክልት ስፍራ ነው አሉት። ንጉሡም ጲላጦስ ለራሳቸው የጥፋት ጉዳን አዘጋጅታችኋል አዘጋጅታችሁ ሳላችሁ መዳን በሌለው ገደል ውስጥ እስከ ዘላለም ወድቃችኋል አላቸው። አይሁድም አንተ ሹም ነህና ወደዚህ መቃብር ስፍራ ትመጣዘት ለአንተ ፈጽሞ ተገቢ አይደለም። አንተ በዚህ መቃብር ላይ አልተሾምክም። አንተ አገሪቱን ትሸጥሻለህ አለ ሊቀ ካህናትና አይሁድ ታላላቆች ካንተ ይህንን ነገር ስራ ያውቃሉና ስለ አንድ ሰው ብለህ በአይሁድ መካከል ፀብን ታነሳ ዘንድ ላንተ አይገባም። ጲላጦስም ለመቶ አለቃ ወንድም ይሆን አይሁድ ጌታችን ኢየሱስ ክርስቶስን ታላቅ ጥል እንዴት እንደጠሉት ይህንን ተመልከት። ፈቀን ነው ፈቃዳቸውን ፈጸምን። በእነርሱ በደልና አመፃን ሁሉ ዓለም ለጥፋቱ ለጥፋቷ ቀርባለች። እኛ እንደ ነፍስ ኢየሱስን ክርስቶስ ከሙታን ተለይቶ አልተነሳም ብለን ማአቱን በላያችን አውርዶ አብረን እንጠፋ ዘንድ በማሰናከያ ሀሳባቸውን ሐሳባቸውን እንድናሰናክል ይሻሉ አለ። ጲላጦስም ይህንን ለመቶ አለቃው ሲነግል በእጁ መግለጽ ነበር። ከሙታን ተለይቶ የተነሳው ክርስቶስ ስጋው እንደተገነዘበት እያለ እንደተገነዘባችሁ ይሳለማቸው ነበር። የመቶ አለቃው ከጲላጦስ ጋር በእምነት ጸና። መግነዞቹን ይስማቸው ጀመር። ያን ጊዜ ፊቱ ሲነካው ተሰወሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ እውር ሆኖ በተወለደ ጊዜ ላይ እጁን በጫነበት ጊዜ ቀድሞ እንደሆነው የዚህ መቶ አለቃው ብርሃን በግልጥ ታየ። ከሁሉም ካጉድ ለበዓል ፋሲካ ወደ ተሰቀለው ወደ ተሰቅሎ ሳለ በመስቀል ላይ ኢየሩሳሌም የመጡ ያዩት በመቃብር ዘንድ በተሰበሰቡት የተገለጠ የታምር ምንኛ ድንቅ ነው። ዳግመኛ ጲላጦስ ከሙታን ተለይቶ የተነሳው ስለ ጌታችን ኢየሱስ ክርስቶስን ሳይረዳተን ወደ መቃብር እንደሄደ በሰሙ ጊዜ ክርስቶስ ሲመሳው በግልጥ ይታያል እያሉ ከጲላጦስ ጋር የመጡ ናቸው። ስለዚህ ብዙ ታላላቅ ድንቅ ነገሮች አይነን የዳነው ነው። የመቶ አለቃው ሊያዩት ወደ መቃብር ስፍራ ተሰበሰቡ መጡ። ጲላጦስ መርስን ወንድሞ ይሁን በፍቃዱ ነፍሱን ከሥጋው በለያት ጊዜ በዕፀ መስቀል ላይና በመቃብር ስፍራ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስ ታምራት አስተዋልክን? አለ የመቶ አለቃው ስለ ታላላቅ ደስታው ስላገኘው ታላቅ ፎስ ጸጋ ሁሉ ይገልጽ ዘንድ ልብሶቹን እየቀደደ በእውነት የህያው እግዚአብሔር ልጅ ፍጹም የባሕርይ አምላክ የሆነው ጌታ ኢየሱስ ክርስቶስ ኃያል ነው፣ ተገለጠ ከሙታን ተለይቶ የተነሳው እርሱ ፍጹም የባሕርይ አምላክ እንደሆነ እኔ አመንኩ ሃይማኖት ጸናለኝ። እኔ ሁልጊዜ ጊዜ ከሙታን ተለይተው ለተነሳው ፈጣሪ ኢየሱስ ክርስቶስ ብቻ እንጂ ምድራዊ ንጉሥ አገለግል ዘንድ ከእንግዲህ አለመለስም ብሎ ወደ ወታደሮቹ አሰናበተ። የጦርነት ልብስና ሰይፍንም ጣለ። ሰበኑ ግን እጅግ ላይ ተጠቅልሎ ወዲያና ወዲህ ሲሄድ ይሰማ ነበረ። ንጉሡም ጲላጦስ እጅግ ተደንቆ እግዚአብሔርን አመሰገነ። አይሁድም መስፍኑ አንተ እንግዳ ነህ፣ ኢየሱስ ክርስቶስ በብኤልዜቡል የሚያደርጋቸውን ታምራት አታውቅም። በሕይወቱ የሚሰራውን በሞቱ ጊዜ ያደርጓሉ። ሌሎችም ሰዎች ደግሞ ባለ ሰራይ ሊሞት ቢሞት አጋንት ሰዎች ያሰቱ ዘንድ በመቃብሩ ልዩ ልዩ ምልክቶች ያደርጋሉ። ይቺም ምግባር የመሰሪያንና የጠንቋች ምግባር ናት። ጲላጦስ መሰሪያን ጠንቋዮች ታምራት እንደሚያደርጉ አልሰማንም። እናንተ ራሳችሁ በጌታችን ህይወት ላይ ትተዋላችሁ እንጂ። ስለዚህ በላያችሁ ቁጣና መቅሰፍት ይወርድባችኋል፣ ነፍሳችሁ ለጥፋት ያዘጋጃችሁኒ። አይሁድ ግን ደሙ ለዘላለም በእኛና በልጆቻችን ላይ ይሆናሉ። ጲላጦስ ለመስፍን ወንድሜ ሆይ በእውነት ያገኘውን ሕይወት እንዳገኝ እንደ አይሁድ ሐሰትና እንደ ጥላቻ በከንቱ አትለውጥ አለው። ወደ አይሁድም ዘወር ብሎ ኢየሱስ ክርስቶስ እንደሆነ የምትሉት ሙቶ ወዴት ይሆን አላቸው። አይሁድ በጲላጦስና በመቶ አለቃው ፊት ቆመው እጅግ ጥልቅ በሆነች ስፍራ በአትክልቱ ባለች ጉድጓድ ዘንድ ነው አሉት። እኔ ገማሊያ ከሰዎች ጋር ተከተላቸው ነበር። ወደ ጥልቁ ጉድጓድ ዘንድ ተመለከቱ፣ ሌላ ሙቶን በጨርቅ ተጠቅሎ በጉድጓድ ውስጥ አዩ። አይሁድ ጲላጦስ ሆይ ስለ እርሱ ተጨንቀ እርሱ ተነስቷል ያልከው ያ ናዝራዊ መሰሪ ያ አዘቅት ውስጥ አለ አሉት። ንጉሥ ጲላጦስ ያወጡ ዘንድ አዘዘ። ዮሴፍና ኒቆዲሞስ ጠርቶ የጌታ ኢየሱስ ክርስቶስን ሥጋውን የገነዙባቸው መግነዞች በእውኑ ኒናቸውን አላቸው። እነርሱም ክቡራን ዮሴፍና ኒቆዲሞስ፣ ይህ በእጃችን ይዘን የምታዝንባቸው ሰንዱር ጌታችንን እና አምላካችን ኢየሱስ የተገነዘባቸው ናቸው አሉት። ማህበራዊ አይሁድ ዮሴፍ እና ኒቆዲሞስ እውነቱን ነገር በመሰከሩ ጊዜ ወደ ውስጥ ሊጥሏቸው ተነሱ። ጲላጦስ እና ወታደሮች ከአይሁድ ጋር እጅግ ተጨናነቁ። ንጉሱም ጲላጦስን እንጨዋታቸውን ከታቸው ናቸው ዝም እንዲሉ አዘዛቸው። ጌታችን ኢየሱስ ክርስቶስ ከመቃብሪ አጠገብ በሚደረግ ታምራት ብዙ ሙታን እየነሳሉ ብሎ ይነገረውን ያውቃልና፣ ስለዚህ ያው ሽማምንት እኛ ያዘቅቱ ውስጥ የተገኘነ የተገኘው የተገኘው እንደሆነ አናምንም እርሱ አይደለም አላቸው። አይሁድ ግን ከአዘክት ውስጥ የተወደቀው አዝራዊ እንደሆነ እናምናለን አሉ። ይህ ጊዜ ንጉሥ ጲላጦስ ተንኮላቸውን አውቁባቸው እንኪያማ እንደ ሙታን ሁሉ ስጋውን በመቃብሩ ሁሉ ልናኖሩ ይገባል ብሎ ወደ ዳግመኛ ዮሴፍና ኒቆዲሞስን ውስጥ ጠርቶ ኑ እኒ ቀድሞ የነበሩት ሰምኑናት እንደሆኑ ተመልክቶ አላቸው። ዮሴፍና ኒቆዲሞስ፣ እኛ ግን ዮሴፍና አንቀበላቸውም። ይልቁንም ከኒቆዲሞስ ጋር ፍቅር የለንም እኒ ሁለቱ ዮሴፍ እና ኒቆዲሞስ ህብረታቸው በመስቀል ከተሰቀለው ከኢየሱስ ክርስቶስ ጋር ነው እያሉ ይወጡ ጀመረ። ንጉሡም ጲላጦስ ለነዚህ እኔ ዝግጁ ነኝ ብሎ የጌታ ኢየሱስ ክርስቶስን ሰሚዎት አንስቶ በዚያ ሙታን ላይ አደረገ። ከመቃብር ደጃፍ ቆሞ እጆቹን ዘርግቶ አቤቱ ጌታ ኢየሱስ ክርስቶስ ሆይ፣ አንተ ትንሣኤና ሕይወት ለሁሉ የምታድል ሕይወትን ለሙታን ሁሉ ሰጥተህ ከመቃብር የምታስነሳቸው አንተ አንተና እኔ በትንሣኤ ለሁሉ እንድትገለጥ አምናለሁ። አቤቱ ጌታ ሆይ እኔ አገልጋይ ካይሁድ የተነስቼ የተነሳ ፈርቼ ነውና አትፍረድብኝ። ትንሣኤን አምናለሁ እንጂ ከቶ አልክድም። አቤቱ ጌታዬ ሆይ በቃልህና ባደረከው ተአምራት ሁሉ አምናለሁ። አንተ የአሁነና ብዙዎችን ሙታንን ያስነሳቸው ሰላሳ ስምንት ዓመት ታሞ በሰሌዮም ዳርቻ የሚኖር መጻጉን የፈወስ አላዛርን ከሙታን ያስነሳ ደም ይፈሳት የነበረች አስቴተደንክ አንተ ነ። አቤቱ ዛሬም እኒህ ሰንዱናትን በሌላ ሥጋ ላይ ስላደረግኩ ይቅርብ በለኝ ቁጣ ከኔ ያርቅ። እኔ ይህንን ያደረግኩት በትንሣኤ የሚያምኑ ያፍሩ ይዋርዱ ዘንድ ነው። እስከ ዘላለም ኀፍረትና ሀሳር በማያምኑት ማህበረ ሀሳውያን አይሁድ ላይ ይሁን። ለአንተ ፍጹም የባህር አምላክ ለሆነው ጌታ የአምላክ ኢየሱስ ክርስቶስ ሆይ እኔ ባለ ኃይለ ሚካኤልን ክብርና ምስጋና አቀርብልሃለሁ። የዓለም መድኃኒት የባህር አምላክ ክርስቶስን የወለደች የእመቤታችን እሪተ ልቦና ድንግል ማርያም የአዘኗ በረከት በድንጋሌ ሲጸዳልና ከሚያበሩ በንጽህና ከሚያበሩ የፈሰሰው የንዋ ፀብታ ዘወትር ከኔ ከባረክ ኃይለ ሚካኤል ህዝበ ክርስቲያን በጸሎት አሰባይን ካሉት ከቤተሰብ ጋር ለዘላለሙ ፀንቶ ይኑር አሜን። ይህን ድምጽ ከምሰሙት ጋር ለዘላለሙ ፀንቶ ይኑር አሜን አሜን አሜን። ይደርብን ይደረግልን።